በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማንም ሲመግብህ አላየሁም። አባ ኖፊር፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሴላድነው በኩል ያናገረው ቅዱስ ሰው አባ ኖፊር ከሕፃንነታቸው ጀምሮ በግብጽ ሄርሞፖሊስ በምትባል ከተማ ውስጥ በምትገኝ ገዳም ከመነኩሳት ጋር ያደጉ ትልቅ አባት ነበሩ። ገዳም ውስጥ ባደጉበት ጊዜ ቃለ እግዚአብሔርና የምንኩስና ህይወትን በሚገባ ተምረው አድገዋል። እድሜያቸው ከፍ ሲል የምነና ህይወት ልባቸው ስለሻተ የገዳቡን አበምኔት አስፈቅደው ወደ በረሃ ገብተው ለስልሳ ዓመታት ያህል የሰው ፊት ሳያዩ ከእግዚአብሔር ጋር በብሕትውና ኖረዋል። በበረሃ በሚኖሩበት ጊዜ ጢማቸው ሰውነታቸውን በመሸፈን እንደ ልብስ ሆኖ ያገለግላቸው ነበር። እረፍታቸው ሲቃረብ ልዑል እግዚአብሔር አባ በፍኖቴዎስ የተባሉ አባትን ወደ አባ ኖፊር ላከ። አባ በፍኖቴዎስም ከአባ ኖፊር ቅዱስ የሆነውን ተጋድሏቸውን ከሰሙ በኋላ ታሪካቸውን ጽፈው ለእኛ አስቀምጠውልናል። በዛው በተጋደሉበት በረሃ ውስጥ ተቀብረዋል። አባ ኖፊር በገዳም እየኖሩ ሳለ ከፈጸሙት ድንቅ ተአምር አንዱ የሚከተለው ነበር። የስድስት ዓመት ልጅ ሆኖ በገዳም ከመነኮሳት ጋር እየኖረ ሳለ እንደ ልጅነቱ ቶሎ ቶሎ መመገብ ያስፈልገው ስለነበር ወደ ምግብ አብሳዩ እየሄደ ዳቦ፣ ዘይት እና ፍራፍሬ ይጠይቃል። ምግብ አብሳዩም ሁልጊዜ የሚጠይቀውን እየሰጠው ይዞ ይሄድ ነበር። ታዲያ አንድ ቀን የገዳሙ ምግብ አብሳይ ይሄ ልጅ ዳቦውን እየያዘ ወዴት ነው የሚሄደው? ምናልባት ዶሮ እየመገበበት ይሆን በማለት ተገርሞ ሊመለከት ሕፃኑ ኖፊርን ተከትሎት ሄደ። ሕፃኑ ኖፊርን የተሰጠውን ዳቦ ይዞ ወደ ገዳሙ ቤተክርስቲያን በመግባት በሩን ሲዘጋው ምግብ አብሳዩ በመስኮት በኩል የሚሆነውን ይከታተል ጀመር። ህፃኑ ኑፊርም የተሰጠውን ዳቦ ወስዶ ጌታችን በእመቤታችን ዕቅፍ ሆኖ ወዳለው ስዕል ተጠግቶ እስካሁን ማንም ሲመግብ አላየውም፣ ክርስቶስ ሆይ እኔ ግን ዛሬ ዳቦ አምጥቼልሃለሁ ብሎ የያዘውን ዳቦ ወደ ስዕሉ ሲዘረጋው ጌታችን ከስዕሉ እጁን ዘርግቶ ዳቦውን ሲቀበለው ምግብ አብሳዩ ተመለከተ። ምግብ አብሳዩ ባየው ነገር እጅግ ተደንቆና ተገርሞ ወደ አበምኔቱ በመሄድ የሆነውን ሁሉ ነገራቸው። አበምኔቱ ነገ መጥቶ ዳቦ ስጠኝ ብሎ ቢለምንህ እንዳትሰጠው፣ ይልቁንም እስከ ትናንት ድረስ ስትመገበው የነበረው ልጅ ይስጥህ በለው ብለው ያሰናብቱታል። ሕፃኑ ኖፊርም እንደለመደው በቀጣዩ ቀን ዳቦ ፍለጋ ወደ ምግብ አብሳዩ ሲሄድ አብሳዩ አበምኔቱ የነገሩትን ነግሮ ያሰናብተዋል ህፃኑን ኖፊርም ወደ ገዳሙ ቤተክርስቲያን ውስጥ ባለው በስዕለ አድኅኖ ፊት ቆሞ ጌታችን ክርስቶስን ዛሬ ዳቦ አለመጣሁልህም እንደውም እሱ ይስጥሃል አንተ ግን ዳቦ ከየት ታመጣለህ አለው ጌታችንም ከስዕሉ እጁን ዘርግቶ እጅግ ግዙፍ የሆነና በጥዑም መዓዛው ገዳሙን የሚያውድ ሰማያዊ ዳቦ ሰጠው ሕፃኑ ኑፊርም ዳቦውን መሸከም ስላልተቻለው በዳቦ ጥማዛ ከተሰበሰቡት መነኮሳት ሁለቱ ቀርበው ያግዙት ጀመር። ይህ ድንቅ ተአምርም በገዳሙና በአካባቢ ሰው ሁሉ ተሰማ። የገዳሙ መነኮሳት ከዳቦ በልተው ጠብገቡ። በሚበሉም ጊዜ ዳቦም አይጎድልም ነበር። ከዚያም ጊዜ ጀምሮ የገዳሙ መነኮሳት ለሕፃኑ ኑፊር ትልቅ ክብርና ተስፋ ኖራቸው። እያደገ ሲሄድ ቅድስናው እንደሚጨምር በማወቅ በፍቅርና በተስፋ ይጠብቁት ነበር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።